ወር ቅ ቤት ገብቼ ይሰርቃለሁ፣ አዲስ ባንክ ገብቼ ይዘርፋሉ። እንዳለ ገንዘቡ የሆነ ቲክቶክ አይችል ብለዋል። መቼም እንዲ ኮመንት ላይ ሞራሉን ከሰጣችኝ ብቻ ይሮጣለሁ። ዓለምን ለማዳን የምትወጂውን ሰው መስዋዕት ከምታረጊ እና የምትወጂውን ሰው ለማዳን ዓለምን መስዋዕት ከምታረጊ እንትን ጀሚላ ቆንጆነሽ ማለት ነው። ሰላም እንዴት ናቸው፣ የፍጥረ ፖድካስት ቤተሰቦቻችን። ዛሬ እንግዶቻችን ሚጋን እና ኒቪ ናቸው። ራሳችሁን አስታውቁልን። እኔ ሚጋን እባላለሁ። እኔ ኒቪ ይባላለሁ። አንደኛው በዓለም ላይ አንድ ህገወጥ ነገር ለማድረግ ቢፈቀድልሽ ምን ታደርጊያለሽ? ወርቅ ቤት ገብቼ እሰርቃለሁ፣ ባንክ ገብቼ እዘርፋለሁ። እንዳለ ገንዘብ በዓለም ላይ ያሉትን ቋንቋ ሁሉ የመናገር ችሎታ ከሚኖርሽ እና ከእንስሳት ጋር ከእንስሳት ሁሉ ጋር የማውራት ችሎታ ከሚኖርሽ በዓለም ላይ ያሉ ቋንቋ ብናገር ይሻለኛል። አንቺስ አንዴ ከሰጋለ እሺ ሁለተኛ ከዛሬ ከዛሬ ጀምረሽ በባዶ እግር ከምትሄጂ እና ጫማ አድርገሽ ነገር ግን ወደኋላ ኋላ ከምትራመጭ በባዶ እግር እኔም እንደዛው ሶሪያ ውስጥ ካለ አንድ ህፃን ጋር ለአንድ ቀን ህይወት ከምትቀያየሪ እና አሜሪካ ውስጥ ካለ አንድ ቢሊዮነር ጋር የአንድ ቀን ህይወት ከምትቀያየሪ ለአንድ ቀን አሜሪካ ውስጥ ካለ። ሦስተኛ ከሰርግሽ እና ከቀብርሽ አንዱን ምንም ሰው አይታደምም ብትባይ የቱን ትመርጫለሽ? ቀብሬ ነገባኝ ከሞትኩ በኋላ ላይ፣ ሰርጌ ላይ ግን የደስታ የቀን ስለሚሆን ለአንዱ ወይ ኢንስታግራም ከማትጠቃሚ እና ቲክቶክ ኢንስታግራም ይቅር። አራተኛ ለስንት ብር ብለሽ ራቁትሽን ትሮጫለሽሽን ትሮጫለሽ? ረስየሆነ ቲክቶካችን ብለልእም እ ኮመንት ላይ ሞራሉን ከሰጣች ብቻ ሮጣለ ለብር ብዬ አሮጥም እ ጠግበሽ ነገር አራተኛ ሁሉ ጊዜ ላብላብ ከምትና መጥፎ ያፍጠረን ከሚሆን ሁለቱም ያስጠላል፣ ያስጠላል። ሁለቱም ግን በቃ ላብላብ ይሻላል። ያስጠላል። ሁለቱም አምስት ዓመት ኮማ ውስጥ ከምትሆኒ እና ሶስት ዓመት እስር ቤት ከምትሆኒ የቱን ትመርጫለሽ? አምስት ዓመት ኮማስተማ ምክንያቱም ምንም አይሰማኝ። እኔም መልከ ጥፎ ሀብታም ከምትሆኝና መልአክ መስለሽ ድሃ ከምትሆኝ መልአክ መሲ እሺ ስድስተኛ ለቅርብ ጓደኛሽ አርባ ይሄን አዳምጪኝ፣ ረዥም ነው። ስድስተኛ ለቅርብ ጓደኛሽ አርባ ሺህ ብር አበደርሽው። ከዚያም እንዲመልስልሽ ስትጠይቂው ሁልጊዜ የለኝም እያለ ስልክ ይዘጋብሻል። በደንብ ስትጨቀጭቂው ግን እንዲህ ይልሻል። አስራ አምስት ሺህ ብር ከየትም ፈልጌ እሰጥሻለሁ፣ ነገር ግን አርባ ሺህ ብሩን መስተየልኝ ከሆነ ብቻ ነው። ማለት አስራ አምስት ሺህ ብሩን አሁን ልስጥሽ ነው አርባ ሺህ ምታይልኝ ከዛ አንቺምን ብሩ በጣም ስላስፈለገች እሺ ትያለሽ። አሁን ስላስፈለገሽ አሁን ነው፣ ግን እሱ ተሳስቶ አንድ ዜሮ በስተት አስገብቶ መቶ ሀምሳ ሺህ ብር ላከልሽ። ከዚህ በኋላ ምን ታደርጊያለሽ? ጓደኛሽ በራስሽ ብር በጣም እንዳለፋሽ ና ጭራሽ ሀያ አምስት ሺህ ብር እንደከለከለሽ እንዳትረሽ። ስራም ማለጣል መልስለት ሙሉ

ዝፈኝልን ወይም ደንሽልን? ሎተሪ ደርሶች፣ ጓደኞችሽን መተው ግድ ቢሆንብሽ ብሩ ለመውሰድ ትታያቸዋለሽ ወይስ ብሩን ትተሽ እነሱን ትመርጫለሽ? እያየሽ ነው። ይለፈኝ። አይቻልም። አልመልስም ሪል ስላልሆነ ችግር የለም። እንደ ቅድሙ መመለስ አንቺ ከጓደኞቼ ጋር እኮ ነው አሁን የምኖረው። አይ ይቅርብ በቃ አልፈልግም። እሺ፣ አንድ ሚሊዮን ብር ነው። ስንት ብር ነው? ሎተሪ ደርሶሽ ጓደኞችሽን መተው ቢኖርብሽ ብሩን ለመውሰድ እነሱን ትታያቸዋለች፣ ወይስ ጓደኞችን ትመርጫለች? ነው ጥያቄ። በቃ እሺ፣ ብሩን ወስዳለሁ። የእውነት አይደለም። በቃ ስለዚህ ብሩን እሺ፣ ትራፊክ ከምትሆኝ እና ረዳት ከምትሆኝ ያባከንሽው ጊዜ ሶስት ጥፍ ሆኖ ከሚሰጥሽ እና ያባከንሽው ገንዘብ ሁለት ጥፍ ሆኖ ከሚሰጥሽ ገንዘብ ነው ትቀልላለች። እናንተ ጊዜው ለምን አይደለም፣ በስራት ግን አይደለም። ነቨር ቢ ኤንግሪ ኦር ኔቨር ቢ ሳድ። አለምን ለማዳን የምትወጂውን ሰው መስዋት ከምታረጊ እና የምትወጂውን ሰው ለማዳን አለምን መስዋት ከምታረጊ የምወደው ሰው እናቴ ነች።

ትምህርት ሳይገባሽ በፈተና በፈተናላክ ብቻ ቶፕሲ ተማሪ ከምትሆኝና ትምህርቱ እየገባሽ በፈተና ፎቢያ ብቻ እየወደቅሽ ደጋሚ ተማሪ ከምትሆኝ

ሌላ ደግሞ ያው ሂማን የማስመጣት ጀምሬያለሁ እና መግዛት የሚፈልጉ ሰዎች አምሳ ፖርት ብታደርጉ ደስ ይለኛል። ስለመጣችሁ አመሰግናለኝ።